በሞት ካጣናት ሁለት ወር ያለፈው ሞዴል ቀነኒ አዱኛ በትላንትና ሁለት በእሷ ዙሪያ ተጠርጥሮ በስር ላይ የሚገኘው አንዱአለም ጎሳ ፍርድ ቤት ቀርቧል። ፍርድ ቤቱ ምን አለ የሚለውን የፍርድ ቤት ውሎ መረጃ የምንሰጣችሁ ይሆናል። እንዲሁም ደግሞ በግብፅ አገር የገዛ ሚስቱን በተክሊል ያገባትን ሚስቱን ገሎ የጠፋው ግለሰብ በእንግሊዝ ሀገር በቁጥጥር ስር መዋሉ ተሰምቷል። ስለዚህ መረጃም የምነግራችሁ ነገር ይኖራል። የ23 አመቷ ወጣት ቲክቶከር ላይቭ ላይ 7500 ሰዎች እያዩ በሽጉጥ ተደብድባ ተገላለች።

አዎ ራሱ ነው አለ። ግራላ አሁን ይሄንን መረጃ ስትሰሙ በጣም ነው ደስ ያለኝ። በመያዙ ስሙን ቀይሮ ነው እርግጠኛ ባሆንም ልጁን ሀሰን የሚባል ስም ነው የመጣው ልጁ ታይሮ እንድትሄድ ካደረገቻት እንደ እህትም እንደ እናትም ከተንከባከበች ጋር ቆይታ ያደረግ ነው። ይሄ ፕሮግራም ከተላለፈ በኋላ ግን የደረሰን መረጃዎች ወደ እንግሊዝ ሀገር ሲሄድ አውሮፕላን ውስጥ እሱ መሆኑ ተደርሶበት በቁጥጥር ስር መዋሉን የሚመለከት የተለያዩ መረጃዎች ደርሰውናል። ከነዚህ መካከል በእንግሊዝ ሊድስ ከተማ ኑሯዋን ያደረገች አንድ ሸገር ኢንፎ ሚዲያ ተከታታይ በቤቷ በመጣ ሰዓት በዛ ሌላ አውሮፕላን ውስጥ ያየውን ነግሮኛል ስትል እንዲህ አካፍላን ነበር። እኔ ኤደን እግዚአብሔር ያሜር እባላለሁ። እኔ ያለኝ መረጃ ባለቤቴ ቅዳሜ ተነስቶ ሁት ነው ኤርፖርት የደረሰው እና እሱ ማንቸስተር ኤርፖርት በሚደርስበት ሰዓት ልክ ፕሌኑ ሲያርፍ ማይክራፎን ተናገራቸው እሰው ባሉበት እንዲቆይ እና ከዛ ስሙ ተጠራ፣ ሀሰን ሀሰን ተብሉት ሲጠራ ከዛ ባሉበት ቁጭ እንዳሉ ብዙ ፖሊሶች በመስቆጥ እንዳይዙ እና እሱ ወደ መጨረሻ ነበረ። ምንም ወንበር ነበር የተጨመጠው እጅ ከሰጠ በኋላ ወደፊት ናና እንት ከተጠም በኋላ እነሱ ሲወርዱ እንትኖች ሆስቴሶቹ እያወሩ ሰብቷቸው ታሪኩን አያጭም ባለቤት ግን ግብፅ ሀገር ባለቤቱን በሎ እየመጣው ተያዘ ብለው ሲያወሩ ሰማቸው። ሆስቴሶቹ ነው መረጃ ይሄ ነው። እሱ ደግሞ ሆስቴሶች ያወሩትን ነው የነገረኝ። አይቷቸዋል። ስለዚህ ሀሰን የሚባል ሰው በቁጥጥር ስር ውሏል፣ እዛ አውሮፕላን ውስጥ። አዎ በቁጥጥር ስር ውሏል። ይዞ ሲተዋል። ከዛ በኋላ የሲቱ አራት ተነሱ፣ ተነስታቸው ይህ መረጃ በትክክል የትዝታ ገዳይ ነው ወይ በቁጥጥር ስር የዋለው የሚለውን እንግዲህ እዛ እናንተ ሀገር ለንደን ያሉ ሊያግዙ የሚችሉም ካሉ፣ በዚሁ አጋጠም ወንጀለኛ ወንጀሉን ወደ ፈጸመበት ሀገር ተይዞ እንዲላክና ተገቢውን ፍርድ እንዲሰጠው ትብብር እንዲያደርጉ ነው። እሱ ነው ወይ የሚለውንም ማረጋ እንዲቻል እንግዲህ ከእናንተ ነው። ይህንንም መረጃ ያገኘ ነው በጣም ነው ማመሰግነው፣ እግዚአብሔር ያክብርልን። በእንግሊዝ ሀገር ስሙን ቀይሮ እየጠፋ ባለበት ሰዓት በአውሮፕላን ውስጥ በቁጥጥር ስር እንደዋለ እንግዲህ እዛ ያሉ ሰዎች ለሸገር ኢንፎ ደውለው አሳውቀዋል ማለት ነው። መቶ ፐርሰንት ግን የተረጋገጠ ነገር የለም እንደሰማችሁት ነው። ወደ ሌላ መረጃችን ስናመራ ደግሞ እንግዲህ በሞዴል ቀነኒ አሟሟት ዙሪያ ተጠርጥሮ በእስር ላይ የሚገኘው አርቲስት አንዱአለም ጎሳ እስካሁን ለሁለት ወር ያህል እስር ቤት እንዳለ ታውቃላችሁ። በፍርድ ቤት ቀጠሮም የተመላለሰ እንደሆነ ታውቃላችሁ። በትላንትናው ዕለት ፍርድ ቤት ቀርቦ ነበረ። ምን ተባለ የሚለውን ላሰማ። በሞት ከአጣናት ሁለት ወር ያለፋት የሞዴል ቀነኒ አዱኛ የፍርድ ቤት ቀጠሮ ዛሬ የነበረ ሲሆን ፍርድ ቤቱም እንግዲህ ሰባት ተጨማሪ የምርመራ ቀናትን ለፖሊስ ፈቅዷል። በዚህም እንግዲህ ከሰባት ቀን በኋላ የፍርድ ቤት ቀጠሮ ይሆናል ማለት ነው። መልካም ቀን። እንግዲህ እስካሁን ፍትህ አልተሰጠም ለሟች ቀነኒ ቤተሰቦችም እንዲሁም ለአንዱ አለም ጎሳም ቢሆን ፍትህ አልተሰጠም። አጥፍቶም ከሆነ ቢፈረድበት ነጻም ከሆነ ቢለቀቅ መልካም ነው ብዬ አስባለሁ። አሁንም ግን ፍትህ ለቀነኒና ለሴቶች ሁላችሁም መርሳት የለባችሁም። ባይዘው የሚዲያ ላይ መጀመሪያ ሰሞን ሲራገብ እንደነበረው አይደለም። የተራገበው ጉዳይ አሁን በጣም ተረስቷል። ሌሎች ብዙ አጀንዳዎች ተፈጠሩ። እንግዲህ ጉዳዩን በሲሪየስ ይዘውት የነበሩን ሰዎች ሌላ ሌላ ነገር እያወሩ ሌላ አጀንዳ እየፈጠሩ በራሳቸው ጎርፍ መነዳት ጀምረዋል። ቀነኒ ከሞተች ግን እንደ ቀልድ ሁለት ወር ሆኗል። አሁንም ነብሷን በጸደገነት ያኖርልን። ፍትህ ለሴቶች እና ለቀነኒ እንዳይረሳ፣ እንዲሁም ደግሞ ሌላ ድምፅ የምንኖርላቸው የማዳም ቅመሞች አሉ። እስኪ መረጃውን ላሰማችሁ። ያው ማዳም ቅመም ላይ በጣም ብዙ በደል ይደርሳል። እንደምታውቁት ይሄ ለመጀመሪያ ጊዜ አይደለም። ግን በራሳችን ቤተሰብ ወይም በራሳችን ወገን በዜጋ በኢትዮጵያዊ ደግሞ ስትበደሉ ነገሩን ያከፈዋል። የሌላ ሀገር ዜጋ ቢበድለን ኖርማል ነው። የራሳችን ሀገር ዜጋ ግን ሲበድለን በጣም ያማልና አዳምጡት። ላይክ እያደረጋችሁ ወደ ቪዲዮ ቤተሰብ እባካችሁ ይህንን ቪዲዮ ሼር፣ ዲዩት፣ ሪፖስት በማድረግ ፍትህ ለእህታችን ርስቲ እንጠይቅናት። እዚህ ጋር በፎቶ የምትመለከቷት እህታችን ርስቲ ትባላለች። እዚህ ጋር በፎቶ የምትመለከቷት እህታችን ደግሞ ሰመሃር ትባላለች። በአቡዳቢ ቴስት ኦፍ ኢትዮጵያ የሚባል ሬስቶራንት ባለቤት ናት። ርስቲን ከኢትዮጵያ አመጣቷት እሷ ጋር እንድትሰራ። ርስቲን ሶስት አመት ከአስር ወር ሰመሃር ምግብ ቤት ውስጥ ኢትዮጵያ ቴስት ኦፍ ኢትዮጵያ ምግብ ቤት ስታገለግል ነበረ በኢትዮጵያ ደመወዝ አስር የኢትዮጵያ አስር ሺ ብር ማለት ወደ ዱባይ ወደ ዩናይትድ አረብ ኤምሬት ድርሃም ሲተረጎም ሲቀየር ሶስት መቶ ድርሃም ማለት ነው። በሶስት መቶ ድርሃም ለሶስት አመት ከአስር ወር ያህል ስታገለግል ነበር ማለት ነው። አንድ ምግብ ቤት ውስጥ አስተናጋጅ፣ እሷ ሼፍ ነበረች። መታወቂዋ ላይ የሚለው አስተናጋጅ ነው። ሁሉ ነገር ዶክመንት አላት። ባንክ ስቴትመንት አለ፣ ለሶስት አመት ከአስር ወር ደግሞ በአስር ሺ ብር ሲከፈላት እንደነበረ ማረጋገጫ በሬስቶራንቱ ስፖንሰርነት እዛ ሀገር ላይ እንደገባች ምን ያህል ጊዜ ቪዛዋ ላይ መኖሪያ ፍቃዷ ላይ ኤቭሪቲንግ ተገልጿል። ኤኒዌይ ግን ፖዚሽኗ የሚለው መኖሪያ ፍቃዷ ላይ ዌይተርስ ነው አስተናጋጅ ነው። ግን እሷ ትሰራ የነበረው ሼፍነት ነው፣ ከኪችን አትወጣም ነበር። እናም ትሰራ የነበረው ወደ አስራ ምናምን ሰዓት ነበር። በኢትዮጵያ አስር ሺ በኢማራት አንድ ሬስቶራንት በትንሹ የሚከፍለው አስተናጋጅ አንድ ሺ ሁለት መቶ ድርሃም ነው። እሷ የደሞቷን መብላት የሚገባትን ደሞዝ ሩብ ሩብ ነበር ስትበላ ነበረው። እናም አስራ ምናምንት ሰዓት ትሰራ ነበረ። በጣም ብዙ በደሎች ደርሶባት ከስታ ከጎሳ ቁላ ነው ሀገር ቤት የገባች። እሱንም በድንገት ነው ወደ ሀገር ቤት የሸኘቻት። ምንም አይነት ነገር ሳትገዛ፣ ለቤተሰቧ ለልጇ ስጦታ ሳትገዛ ምን በለበሰችው የስራ ልብስ ነው ገድርጋ ወደ ሀገር ቤት የላት እናም እባካችሁ እኔ የሬስቶራንቷ ባለቤት ዋትሳፕ ላይ ያናገረ ምላሽ በመስጠት ፍቃደኛ አይደለችም። ሁሉም እውነት ማስረጃዎች አሉ። ያው እንግዲህ ምንም መናገር አልችልም። ሙሉን ነገር እንደሰማችሁት ነው። አብዛኞቻችን በውጭ ሀገር የምንኖር እርስ በእርሳችን ነው ክፋት የምንደራረገው። ለራሳችን እንኳን መሆን እያቃተን ነው። ሀገራችን ላይ የኔቢጤ ስለ ፈጣሪ ብሎ ሲጠይቅ አውጥተን የምናበላ ሰዎች ሰው ሀገር ስንሄድ እንዴት እንደምንጨካከል እኔ ግራ ነው የገባኝ። ለሶስት አመት አስር ሺህ ብር በወር መከፈል ማለት በጣም በጣም ትንሽ ነው። ይታወቃል በካሽ ገንዘብ ሀሳብ ይሰጣለን በእጅ እንሰጣለን እንዳይባል፣ ይመስለኛል በአረቡ ሀገር ሕግ ደሞዝ በእጅ አይሰጥም። ይመስለኛል ሀሳብ ካላችሁ ከስር አስቀምጦ እኔ በማቀውና በተረዳሁት ልክ ማለት ነው። እባካችሁ ነገ ጥሩ ነገር እንዲከፈላችሁና ፈጣሪ ጥሩ ቦታ እንዲያደርሳችሁ የምትፈልጉ ከሆነ ልባችሁ ቅን ይሁን። እንቅናቱኑ ነው። አበሻ ለአበሻ አንድ ቤት ውስጥ ስትኖሩ በሰላም ኑሩ። አልብሳችሁ፣ አወፍራችሁ ብትልቁ ለራሳችሁ ነው። ነገ ከነገ ወዲያ እንደው ምርቃቱ እንኳን የቤተሰብ ምርቃት የጎረቤት ምርቃቱ ይጠቅማችሁ። በጣም ይገርማችሁ ነገር ኢትዮጵያ ውስጥ እያለን መከፋፋታችን ሳያንስ የሰው ሀገር ሄደንም ደግሞ እርስ በርስ ስንመቀኛኝ በጣም ያናድዳል። እውነት ለመናገር እቺ ሴት እንግዲህ ወደ ሚዲያ ወጥታ የዚችን ሴት ያደረሰችበትን በደል ያደረሰችባትን ግፍ አወጣች እንጂ የለመደችው ነገር አለች ሴት። ብዙ የአበሻ ሴቶችን እየወሰደች እንግዲህ በእንዲህ አይነት መልኩ ታሰቃይ እንደነበር እጠረጥራለሁ ነኝ። ለማንኛውም በአንድ ወገን ያለውን ብቻ ሰምተን አስተያየት ከምንሰጥ፣ ወጥተሽ አንቺም የተፈጠረውን ነገር ሀቢባ ቤትም ቢሆን መጥተሽ እውነታውን ተናገሪ ግን እቺ ሴት የመጣችው ከአረብ ሀገር የመጣችው እንደዚህ በሶስት መቶ ድርሃም ብቻ እየተከፈላት ለረጅም ጊዜ ነው የሰራችው የሚለው ማስረጃ እንዳለ እየተገለጸብሽ ነው። ስለዚህ አንቺ ደግሞ የምትከላከዩ ነገር ካለ ተከላካይ፣ ካልሆነ ግን እኛ ለማዳም ቅመሞች ድምጽ መሆናችን አይቀርም። አንቺም እዛ ሀገር ላይ ያሉ ሰዎች እንደማይለቁሽ ነው ምናግሪሽ። በአረብ ሀገር ለሚሰቃዩ ወንድምህቶቻችሁ በሙሉ ይህን ቪዲዮ ላኩላቸው። ድምፅ መሆን ላለብን ሰዎች ድምፅ መሆን ግዴታ ነው። ላይቭ ላይ 7500 ሰዎች እየተመለከቷት በሽጉጥ ተተኩሶ እንደተገደለች ሚዲያ ላይ መነጋገሪያ ሆኗል። በጣም የምታሳዝን ወጣት እህት ናት። እስኪ መረጃውን ላሰማኝ። በአሁኑ ወቅት የዚች ሀያ ሶስት አመት ሜክሲካውያን ወጣት አሟሟት ወይም ግድያ ዓለምን እያነጋገረ ይገኛል። ላይቭ ላይ እያለች ነበረ የተገደለችው ማለት ነው። ስለዚህ ትንሽ ልንገራችሁ። እች ሀያ ሶስት አመት ወጣት ኢንፍሉዌንሰር ቬሌሪያ ማርኬስ ትባላለች። ቲክቶከር ወይ ኢንፍሉዌንሰር ነች። ከመቶ ሺህ በላይ ፎሎወር ነበራት። ነገር ግን ላይቭ እያለች ህይወቷ ልታጣ ችላለች። ቀረ ግድያ የተፈጸመባት እንግዲህ በራሷ የውበት ሳሎን ውስጥ ነው። ላይቭ ገብታ ማለትም ወደ ሰባት ሺ አምስት መቶ ሰዎች የተከታተሏት ነበረ። አዲያሷን በወቅቱ ይህ ቀን አልተመቸኝም፣ ወደ ቤት መሄድ ፈልጋለሁ፣ ራሴን በጣም አሞኛል ከዚህ ላይቭ ሉጣ እያለች ነበር። ነገር ግን ብዙ ሰዎች ስጦታ እየላኩላት እንደነበረ እና ከስጦታቸው ማለት ደግሞ ይህ በእጁ ያዘችው አሻንጉሊት አንዱ ነበረ። በተጨማሪም የራሷ ጓደኛ ከዚህ ላይ በወጣለው ስትላት አቱጭ እያለች የተለያዩ ነገሮች ስታደረግላት ነበረ። በመጨረሻም በላይብ ላይ ሲጻፍ እንደነበረው የተለያዩ ስጦታዎች እየተላኩላት እንደነበረና እሷ ወዳለችበት ሱቅ አንድ ሰው ይመጣል። ይህም ሰው በሪ አንኳኳና ይገባል። እሷም ሰላምታ ሰጠዋለች፣ እንደምትመለከቱት ታዲያ፣ በስሟም ይጠራታል። እሷ መሆኑን ካረጋገጠ በኋላ መሳሪያ ያወጣና ሶስት ጊዜ የመቷት ህይወቷ እንዲያልፍ አድርጓል ማለት ነው። ላይቭ ላይ ይህም ከጀርባ የምትመለከቱት እንግዲህ የመጀመሪያው ጥይት ሰውነቷ ላይ ሲያርፍ ነው። ሆን እንግዲህ እዚህ ለማሳየት አይቻልም። ነገር ግን ቴሌግራም ላይ ፖስት አድርግላችኋለሁ። በአንድ ጥይት ደረቷን ሁለት ጊዜ ደግሞ ጭንቅላቷን በመመታት ላይቭ ላይ ማለትም ሰባት ሺ አምስት መቶ ሰዎች እየታዘቡና እየተመለከቱ ህይወቷ ሊያልፍ ይችሏል ማለት ነው። እች ወጣት በአሁኑ ወቅትም ብዙዎች እየተናገሩት እንዳለው ከሆነ ለዚች ወጣት ህይወቷ ማለፍ ተጠያቂ የሆኑት ሁለት ሰዎች ናቸው ተብሎ የተነገረ ይገኛል። አንደኛው የእሷንም ህይወት ነጥቋል ለሚባለው ሰው እንግዲህ ከዚህ በፊት ከእሷ ጋር ሪሌሽንሺፕ የነበረው ሰው ነው። ነገር ግን በአሁኑ ሰዓት አንድ ላይ አይደሉም። በዚህም ተነሳስቶ እንግዲህ ህይወቷ እንዲያልፍ ሰው ቀጥሮ ልኳል ተብሎ የተነገረ ይገኛል። ሁለተኛው ደግሞ ተጠርጥራለች ተብሎ የተነ ያለው እቺ እኮ ላይ የምትመለከቷት ሰውነች የዚሽ ቤስት ጓደኛ ነች። ዛሬ አሞኛ ለዚህ መሆን አልፈልግም ስትል እንዳትወጣ ስታረጋት የነበረችው ቤስት ጓደኛ ጠረጠረች ተብሎ የተነገረ ይገኛል። ሆኖም ግን በአሁኑ ሰዓት የዚች 23 ዓመት ወጣት ልጅ ህይወት አልፏል። ህይወቷም ያለፈው ቲክቶክ ላይ ላይቭ ገብታ 7500 ሰዎች እየተመለከቷትና ጊፍት እየተላከላት ነው የተላከላትና እንድትቆይ እያረጋት ጊፍት ህይወቷን የሚያሳድግ ሳይሆን ህይወቷን የሚያሳጣት ነው። እናም አንዳንድ ጊዜ ውስጣችንና ልቦናችን የሚነግረን ነገር በመፈጸም ብቻ ህይወታችን ሊድ የሚችልበትን መንገድ ልናገኝ እንችላለን። ሆኖም ግን ቲክቶክ ላይቭ ገብታ ሰው እየተመለከታት እጅ ያ 3 ዓመት ወጣት ልጅ ህይወቷን በአሰቃቂ ሁኔታ አጣለች። ይህ የመጨረሻ ቪዲዮ ነበር ማለት ነው። አዲስ ነገር ካለ ወደ እናንተ ማቅረብ ይሆናል። ብሩክ ነው መልካም እና በእናታችሁ በጣም ነው ያሳዘነች። ለማንኛውም መረጃው ሚዲያ ላይ እጅግ በጣም መነጋገሪያ ስለነበረ ይዤላችሁ መጥቻለሁ። እንግዲህ ታዋቂ ስትሆኑ መዘዙ ብዙ ነው። ካሜራ ላይ ስትወጡ ይሄኔ እኮ ዲኤም አድርጌልሽ አልመለሽልኝም ብሎ ይሆናል። በጣም በጣም ከባድ ነው። እሷ እንግዲህ ሰለጠኑ ከሚባሉት ሀገሮች ውስጥ እየኖረች ነው ይሄ የደረሰባት። ለማንኛውም እጅግ በጣም ልብ የሚነካ ሁኔታ ነው እና ደግሞ ቪዲዮውን ካልተመለከታችሁት ብትመለከቱት ደስ ይለኛል። እዚህ ጋር በማስቀምጥላችሁ የቴሌግራም ቪዲዮን አስቀምጥላችኋለሁ ገብታችሁ ማየት ትችላላችሁ። ወደ ሌላኛው መረጃ የሳመራ ደግሞ እንግዲህ ኢትዮጵያ ውስጥ ጉቦ የደረሰበትን ደረጃ የሚያሳይ አንድ ቪዲዮ ተለቋል። እሱን ቪዲዮ ላሳያችሁ በትክክል አሁን ያለውን የኢትዮጵያ የጉቦ አሰጣጥና አቀባበል ሲቹዌሽን የሚያስረዳ በቀልድ መልክ የተሰራ ቪዲዮ ነው። እኔ ስላመንኩ በእውነት ነው በቃ ይገልጸዋል ብዬ ስለአሰብኩኝ አምጥቼላችኋለሁ ተመልከው ኢትዮጵያ ውስጥ የማይገቡኝ ነገሮች ፓርቷን አንደኛ ጉቦ አባቴ አንተ ብቻ ክፈል እንጂ የማይሻር የማይለወጥ የማይቀየር ነገር የለም ቴሌኮም ሄዳ የሳፋሪኮም ሲም መውጣት ትችላለህ አንተ ብቻ ክፈል እንጂ ሳፋሪኮም ሄዳ የቴሌኮም መውጣት ትችላለህ አንተ ብቻ ክፈል እንጂ ያለሲም ራሱ መደወል የሚችል ስልክ ይሰጧል አንተ ብቻ ክፈል እንጂ ያለምንም ምንም ሰልፍ በሁለቱም ጾታ በስድስት የተለያየ ስም መውጣት ትችላለህ የአያተ ስም ከፊት ለፊት ሆኖ ከፈለክ ከኋላ ከፈለክ በታች በኩል የሰውየው ፊርማ በጎን በኩል ሆኖ ያለ መታወቂያ መንቀሳቀስ ትችላለህ አንተ ብቻ ክፍል እንጂ ያለ መታወቂያ መኖር ትችላለህ አንተ ብቻ ክፍል እንጂ ደግሞ የሚገርመኝ ነገር የሻይ ተብሎ አስር ሺህ ብር ይላል የሻይ የተባለበት ሪዘን እኮ ትንሽ መሆኑን ለመግለጽ በዚህ ከቀጠልን ያው አስተማሪዎች ራሱ ገብተው የሻይ ካልከፈላችሁ ዛሬ አላስተምርም እንግዲህ ይመስለኛል የጉቦ ኢንፍሌሽን በጣም ሀይ ከመሆኑ የተነሳ እኔ እንደ ሀሳብ ከጉቦ ላይ ታክስ ቢነሳ ከጉቦ ላይ ቁብ ምናምን ቢጀምር ግብር ምናምን ቢጀምር አገራችን በጣም ምታደግ ይመስለኛል። ትክክል ነው። ከጉቦ ላይ ግብር ቢከፍሉ አሪፍ ነው። አገራችን ልማቷም እንዲፋጠን የተጀመሩ መሰረተ ልማቶች እንዲያልቁ ግብር ቢከፍሉ መልካም ነው። ጉቦ የሚቀበሉ ሰዎችና ና ጉቦ በኢየሱስ ብቻ ከባድ ነው። ስለዚህ ጉዳይ ስታወሩም ችግር ነው እኮ ያው በቃ ገንዘብ ይኑር እንጂ አለመታወቂያ ትኖራለ። ገንዘብ ያለው ደግሞ እንደዚህ ይበትናል። ተመልከቱ ሰርግ አረብ ያክብር አረብ ይደግስ። ሰርግ ነው ሰርግ። አረብ ይደግስ ነው ያልኩት። እኔም ቪዲዮ ሳይ ተመልከቱ፣ ተመልከት አባቢ ብር ሲዘራ እዚህ ሰርግ ላይ ሙሽራ ሆኖ አይደለም ተጠሪ ሆኖ አይደለም ሚዜ ሆኖ ሳይሆን አስተናጋጅ ሆኖ ሜር ነው ሰርግ ብር ላይ ነው ቁጭ ያለው። ቁጭ ያለው ብር ላይ ነው። ወይኔ ጌታ ኢየሱስ! ይሄ ነዳጅ ብር ይረጫል። ወጣ ሌላ ሰው ሌላ ሰው አረተው ቢሉት ይሰማ ነው።

አሁን እነዚህም ደግሰናል ሰርግ ይላል እኛ ሀገርም ደገስን እንላለን። ጌታ ሆይ ኧረ በደንብ ቀፈው ወይን ሁሉ ብር በትኖ እንደዚህ ቺቺን ብቻ ነው የምታቅፈው፣ በኢየሱስም ስም አረብ ይደግስ ሰርግ አልኩ። በቃ ይሄን አይቼ አረቦች ናቸው ብዬ ነው እንግዲህ ሲታዩ ወይ አረብ ወይ ይሄ ቱርክ ምናምኖች ይመስላሉ፣ የቱርክ ፊልም ላይ የምናያቸው አይነት ሰዎች። ለማንኛውም እናንተ ባላችሁበት አካባቢ ሰርግ እንዴት ነው የሚደገሰው? ወይም ጥሎሽ እንዴት ነው የሚሰጠው? እስኪ በእናታችሁ ኮመንት አርጉ። ይሄ ግን እንዲህ የበተነ ጥሎሽ ነገሩኛ። ሀገርም እቺን እቺን እያዩ ብር መበተን ጀምረዋል። አንዳንድ አንድ አንድ ሰርግ ላይ ብር ሲበተን አይቻለሁ። ይሄ ግን ይለያል፣ አንድ ሰው ራሱ የበተነው ከባድ ነው። አንድ ሰርግ ይደግሳል ኢትዮጵያ ውስጥ ዛሬ፣ ቅርታ የምን አንድ ሰርግ ነው እንዴ! መቶ ሰዎችን ያጋባል። ተባካችን ይህን ቪዲዮ ለጃን አድረሱልኝ። አንድ አበባ ዜሮ ፖንት ዜሮ ዋን ዶላር ከሆነ አንድ አንበሳ ደግሞ ሁለት ሺ ዘጠኝ መቶ ዘጠና ዘጠኝ ኮይን ከሆነ ሳባዞ እስቀምሰው ምናምን ነገር የአንድ አንበሳ ዋጋ ሶስት መቶ ዶላር ከምናምን ይመጣል። ስለዚህ ጃኒ ላይቭ ላይ ፑሽ የተደረገላት አንድ ሚሊዮን ኮይን አንድ ሚሊዮን ኮይኑ ምናምን ሲቀንሰው ሲያካፍሎ ሲያባዛው ምናምን ነገር ወደ ሁለት ነጥብ ምናምን ሰምቲም ሰባት ምናምን ሚሊዮን ኢትዮጵያ ብር ይመጣል። ከዚህ ብር ላይ ቲክቶክ ሰላሳ አምስት ፐርሰንቱን ፍርፍ ቢያደርግ ወደ አንድ ነጥብ ዘጠኝ ሚሊዮን ምናምን ሰምቲንግ ታገኛለች ማለት ነው። የሚገርማችሁ ጃኒ ላይቭ ላይ እንደዚያ ስትለፈልፍ

ማናጀሮች በነሳ አላገልግልሽ ዝግጁ ነው። ኮልሚ ወኔቨር ዩ ዋን አምስግና እንግዲህ የእሷን ብር የደመረ ልጅ መጨለሉ ነው እና ትምህርት ቤት ተምሮ ያላገኘውን እውቀት የእሷን ጊፍት እየደመረ በጣም ጂኔስ ሌላ ታሪክ ውስጥ ገብቷል ማለት ነው። ለማንኛውም ጃኒ ከዚህ በላይም ብታገኝ በጣም ደስ ይለኛል። ምክንያቱም እሷ በተለይ ለእናቷ ቤት እንደገዛች ከተናገረች በኋላ በጣም ሬስፔክት ሰጥቻታለሁ። ምክንያቱም ሕፃን ናት ስትታይ ከ ይሄ አሻንጉሊት በመግዛት ብሯን የምታጠፋ አይነት ሰው ነው የምትመስለው። ግን በቃ በጣም ያስጨበጨበኝ ወቾ ጉድ ፖድካስት ላይ ለእናቴ ቤት ገዝቼላታለሁ እንደዚያ ብላ ስታወራ በጣም በቃ አድንቄያታለሁ። እና እቺ ልጅ ታዲያ ጊፍት ቢሰጣት ራሱ ማርያምን በጣም በቃ ይስጧት የሚሰጧት ሰዎች ይመቻቸው። ምክንያቱም ቢያንስ እናቷን ህይወት ቀይራለች። ነገ ደግሞ ለራሷን ቤት ትገዛለች እና ይመቻት። ለማንኛውም ለዛሬ አዘጋጀሁላችሁ ቪዲዮዎች እነዚህን ይመስላሉ። በቀጣይ በሌላ ቪዲዮ እንገናኛለን። ሰብስክራይብ ሳታደርጉ የምታየው ከ80 ፐርሰንት በላይ እንደሆናችሁ አናላቲክስ ላይ እያየው ነው። ስለዚህ ሰብስክራይብ ብታረጉ ደስ ይለኛል። እስከዚህ ድረስ ደግሞ ከመጣችሁ ቪዲዮ ላይክ አድርጉ። ተወዳችኋለሁ።